በአማራ ክልል ደቡብ ወሎ ዞን የቦረና ወረዳ አስተዳደር ጽንፈኛው ሲል የጠራው ቡድን በመካነ ሰላም ከተማ መስጂደ ኑር ውስጥ በመግባት ሰላት ላይ የነበሩ አማኞችንና ሌሎች ንጹሐን ሰዎችን ገድለዋል ሲል ማምሻውን በማህበራዊ ትስስር ገጹ ባወጣው መግለጫ ላይ ከሰዋል። የወረዳው አስተዳደር ቡድኑ በዚሁ ጥቃት ከገደላቸው መካከል የወረዳው መጅሊስ ምክትል ሰብሳቢ ሼህ ጀማል ከማልና ሌሎች ሶስት የመስጅዱ ሰራተኞች እንደሚገኙበት አስታውቀዋል። ሆኖም በጥቃቱ የመስጂዱን ባልደረቦች ጨምሮ በትክክል ስንት ሰዎች እንደተገደሉ የወረዳው አስተዳደር አልጠቀሰም። ቅዳሜና ወር ከተከበረው ኢሬቻ በዓል ጋር በተያያዘ ቀለሙ ጥቁር ቀይና ነጭ የሆነውን የአባ ገዳ ባንዲራ በተሽከርካሪዎቻቸው ላይ ያላሰሩ አሽከርካሪዎች ሁለት ሺ ብር እየተቀጡ መሆኑን ዋዜማ ሰምታለች። የገንዘብ ቅጣቱ በሸከር ከተማ ሁሉም ክፍለ ከተሞች ተፈጻሚ እየተደረገ መሆኑን ያነጋገራቸው አሽከርካሪዎች ተናግረዋል። ከተለያዩ የክልል ከተሞች ወደ አዲስ አበባ የሚገቡ ባንዲራውን ያላሰሩ አሽከርካሪዎች የገንዘብ ቅጣት እንደሚጣልባቸውም ምንጮች አስረድተዋል። ቅጣቱን የሚጥሉት የሸገር ከተማ አስተዳደር የትራፊክ ፖሊስ አባላት ናቸው ተብለዋል። ሆቴሎች፣ ባንኮች፣ የንግድ መደብሮችና የመንግሥት መስሪያ ቤቶችም ይህንኑ ባንዲራ እንዲያውለበልቡ እንደታዘዙ ተሰምተዋል። የኢትዮጵያ ቡና አምራቾችና ላኪዎችን ያስጨነቀውና ከታህሳስ መጨረሻ ጀምሮ ተፈጻሚ የሚሆነው የአውሮፓ ህብረት የጸረ ደን ጭፍጨፋ ህግ ለአንድ አመት እንዲራዘም የአውሮፓ ኮሚሽን የውሳኔ ሀሳብ አቅርበዋል። ህጉ በደን ጭፍጨፋ የተመረተ ቡና፣ ካካዋ፣ አኩሪ አተር፣ ጣውላ፣ የዘንባባ ዘይት፣ የህትመት ወረቀትና ጎማ ወደ አውሮፓ እንዳይገባ የሚያግድ ነው ተብሏል። የህጉ ተፈጻሚነት ለአንድ አመት እንዲራዘም ሀሳብ የቀረበው የህጉ ማስፈጸማ የኢንፎርሜሽን ቴክኖሎጂ ስርዓቶች ገና ዝግጁ ባለመሆናቸው እንደሆነ ኮሚሽን ገልጸዋል። ኢትዮጵያ የህጉ ተፈጻሚነት ለአንድ አመት እንዲዘገይላት ከአሁን ቀደም ጠይቃ ጥያቄው ተቀባይነት ማጣቱ ይታወሳል። የኢትዮጵያ የውሃና ኤነርጂ ሚኒስትር የህዳሴ ግድብ በአግባቡ ባለመተዳደሩ ሳቢያ በሱዳን ላይ ጎርፍ ተከስቷል በማለት የግብፅ የውሃና መስኖ ሚኒስትር መክሰሱን ተንኮል ያዘዘ የተዛባ መሰረት የለሽና በሐሰት የተሞላ በማለት ለመጀመሪያ ጊዜ በይፋ በሰጠው ምላሽ አጣጥሏል። ሚኒስትሩ ግድቡ ባይኖር ባለፈው ክረምት በኢትዮጵያ የዘነበው ዝናብ ሱዳንና ግብፅ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል ነበር ብለዋል። ግብፅ ክሱን ያቀረበችው ዓለም አቀፉን ማህበረተሰብ ለማሳሳትና ሐሰተኛ የተጎጂነት ትርክት ለመፍጠር እንደሆነ ሚኒስትሩ ገልጿል። የግድቡ አስተዳዳሪዎች በግድቡ ምረቃ ማግስት በአንድ ቀን 485 ሚሊዮን ሜትር ኪዩብ ውሃ መልቀቅ ወስነው ነበር ያለችው ግብፅ ይህም የውሃ መልቀቁ ስርዓት ቁጥጥር የሌለበትና የዘፈቀደ መሆኑን አረጋግጧል ብላለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ መካነ ሰላም ከተማ የመስጂድ ኑር ኢማምና የወረዳው መጅልስ ምክትል ሰብሳቢ የመስጂድ አመራሮች፣ እንዲሁም የመስጂድ ካዲሞች መስከረም 23 ቀን ወደ መስጂዱ በገቡ ታጣቂዎች አረመኔያዊ በሆነ ሁኔታ መገደላቸውን ማምሻውን ባወጣው መግለጫ ላይ አስታውቋል። ጠቅላይ ምክር ቤቱ ይህንን ድርጊት የፈጸሙ አካላት የሃይማኖቶችን መስተጋብር ለመናድና ማብቃ ያጣቀውስ ለመፍጠር የሚፈልጉ ናቸው ብሏል። የእምነት ተቋማት ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር ሊፈጸምባቸው አይገባም በማለት ግድያውን ያወገዘው ምክር ቤቱ ሁሉም የሃይማኖት ተቋማትና መሪዎች ድርጊቱን እንዲያወግዙትና በጽኑ እንዲቃወሙትም ጥሪ አድርገዋል። ምክር ቤቱ መንግስት በድርጊቱ ፈጻሚዎች ላይ ህጋዊ እርምጃ እንዲወስድም ጠይቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ኢትዮጵያ በጤና የቁጥጥር ስርዓት የዓለም ጤና ድርጅት ካወጣው ደረጃ ሶስት መድረሷን አስታውቋል። ደረጃ ሶስት አንድ ሀገር በአግባቡ የሚሰራ የጤና ስርዓት መዋቅር እንዳላት የሚያሳይ ደረጃ ነው። በዚሁም ኢትዮጵያ ከአፍሪካ ግብፅን፣ ጋና፣ ናይጄሪያን፣ ደቡብ አፍሪካን፣ ታንዛኒያን፣ ዚምባብዌን፣ ሴኔጋልና ሩዋንዳን መቀላቀሏን ዶክተር ቴድሮስ ገልጸዋል። ዶክተር ቴድሮስ ይህንን የደረጃ እድገት አፍሪካውያን ሀገራት የመድኃኒት ምርትንና ተደራሽነትን ለማሻሻል መቃረባቸውን ያሳያል ብለዋል። አሜሪካ የኢትዮጵያ መንግስት በቢሾፍቱ አቅራቢያ ለሚገነባው አዲስ ግዙፍ የአውሮፕላን ማረፊያ የገንዘብ ድጋፍ እንደምታደርግ የፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎውስ ሰሞኑን በኒውዮርክ በሰጡት መግለጫ ላይ አስታውቀዋል። ብሎውስ የአሜሪካ ዓለም አቀፍ የልማትና የፋይናንስ ተቋማት ለፕሮጀክቱ ድጋፍ እንደሚያደርጉም ተናግረዋል። በቅርቡ በኢትዮጵያ ጉብኝት ባደረጉበት ወቅት በዚሁ ድጋፍ ዙሪያ ከባለስልጣናት ጋር እንደተነጋገሩ ብሎስ ገልጸዋል። ፕሬዚደንት ትራምፕ አሜሪካ እንደ ሶማሊያና ኬንያ ያሉ ሀገራትን ጸጥታ የማስጠበቅ ግዴታ የለባትም ሲሉ ለከፍተኛ ወታደራዊ አዛዦቻቸው ተናግረዋል። ትራምፕ አሁን የአሜሪካ ጦር ኃይል ወደ አሜሪካ የውስጥ ጠላቶች የሚመለስበት ጊዜም ነውም ብለዋል። ኬንያና አሜሪካ ለአመታት የዘለቀ ወታደራዊ ትብብር ያላቸው ሲሆን አሜሪካ ኬንያ ውስጥ ጦር ሰፈር አላት። የፕሬዚዳንት ትራምፕ ባለስልጣናት ለሶማሊያ ጦር ሰራዊት ስልጠና የሚሰጡ የአሜሪካ ወታደሮችን የማስወጣት እቅድ እንደሌለም ተናግረው ነበር። ትራምፕ በትሪሊየን ዶላር በሚገመት ወጪ የሌሎች ሀገራትን ድንበር ከመጠበቅ ወጥታችሁ የአሜሪካን ድንበር የምታስከበርበት ግዳጅ ይኖራችኋል በማለት ለጦር ኃይላቸው ከፍተኛ አዛዦች ነግረዋቸዋል ተብሏል። ከዋዜማ ነው።